ብቻ አለሽ የመናገር እንደው ሩታዬ የኔ ነብሬ እኔ ቀብራራ እንዶ በለጠፍሽላት እንዶ በለጠፍሽላት እንዶ በጥፊ በግራና በቀኝ ባጣደፍሻት እንዶ ሁለተኛ ግብሽ ድርሻ አተለም ነበር። ጭራሽ ከህይወታችን ውጡ ብለሻል ወተንልሻል አንቺን ከህይወታችን ውጭ አላለቻትም ምን ህይወት አለሽ ተንዘላዝለሽ ለምትኖሪው ነገር አለቻት ማለት ነው እንደዋፌ ቁርጥ ይበልልሽ የኔ ቀብራራ የኔ ነበረው ታየ ማለት ነው እኔም ምለው እንዶ ባለቤቱ ካልናቁ አጥሩ አይነቀንቁ ይላል እኮ ያገሬ ሰው ማለት ነው። ጋሽ አሸብር፣ አንተ እንደዚህ በመካከላቸው ቆመ ሚስትህን ስታሰድብ ግን ትንሽ እንኳ እንዶ አልከበደም? ጭራሽ እኮ አንዴ ወደ ሩታ አንዴ ወደ ሄርሜላ ያል ማለት ነው። አረ ከዛም አልፎ ሩታ እየንገፈተራት ቢያንስ እንኳ ውሽማውን አንድ ጊዜ እንኳ አፍሽን ዝጊ አላላትም ማለት ነው። ለነገሩ ቀብራራ ስለሆነች ሩታ ልክ ልኳን ነግራታለች ማለት ነው። ምናለቻት ቤተሰብ እንዲሆን በጣም ያሳቀኝ ማለት ነው። መላላክም ትወጃለሽ እዛ ጋ ሄደሽ ወንበር አምጥተሽ አስቀምጪው ብላት አረፈች ማለት እንዶ። ምን አለበት የቤቢኔሽን ትጨርቅ ማሳጠፍሻት ማለት ነው። በነካ እጅ ወንዶች ላይክ፣ ሽር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ ቻሉት። ጦርነቱ ቀጥሏል። አዎ ጦርነቱ ቀጥሏል ማለት ነው። እንግዲህ የሰሞኑ ወጪ ነው ማለት ነው። እንደዚህ እንትን እያላቸው ያለው ማለት ነው። ለማንኛውም ላይክ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ራህመቱላሂ ወረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ህብዛልኝ። ለአላህ ብዬ ወዳቸዋለሁ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱ በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርቄ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። ሰብስክራይብ አድርጉ፣ ላይክም አድርጉ። እንግዲህ ጠፋ ሰጠ እያልኩኝ ነው ያለሁት ማለት ነው። እናንተ በጣም ናፍቃችሁኛል፣ ወላሂ በጣም ናፍቃችሁኛል ማለት ነው። ትናንትናና ዛሬ እንግዲህ አልመጣውም ማለት ነው። ምንም ማድረግ አይቻልም። እንግዲህ በስራ ቢዚ ሆነናል ማለት ነው። የማዳም ስራ ቢዚ ስላረገን ወደ እያስጠፋ ነው ያለው ማለት ነው። እና በጣም ናፍቃችሁኛ እናንተ ዓመት የጠፋው ነው የመሰለኝ አንድ ቀን ስለጠፋው ማለት ነው። ለማንኛውም ወደ መጣሁበት ወደ ገደለው ስገባው እንግዲህ ነብሯና እንግዲህ ጋሽ አሸብር እንዲሁም ደግሞ ውሽሚቷ እንግዲህ ጦርነታቸው ቀጥሏል ማለት ነው። ዛሬ ውሽሚትና አብርሃም እንደለመዱት ወደ ሩታዬ ግቢ ዘልቀው ወይም ጎራ ብለው ነበር ማለት ነው። እንግዲህ ጨራሹ ውሸሚት የድፍረቷ ድፍረት ማለት ነው። እቺ ደፋር፣ እቺ ባለጌ፣ እቺ ስድ፣ እቺ አሳዳጌ በደላት ማለት ነው። አሳዳጊ በደላት ከህይወታችን ውጡ ብለሻል። ወተናል፣ ድርሽ አንልም አንቺንም፣ ከህይወታችን ውጪ አለቻት ማለት ነው። ለማ ለሩታ አንቺ ማነሽና ነው እንግዲህ ከራስሽ ህይወት ኦኬ፣ ችግር የለውም ግን ከአብርሃም ህይወትን የምታስወጫት አንቺ ምንድንሽ፣ ማንሽ? አንቺ ደፋር ማለት ነው። አንቺ ደፋር ማለት ነው። ምን ነው በባለት ዳር በግድ ካልተለጠፍኳልሽ? ለነገሩ የልብ ልብ ተሰምቶ ሽማ እንደዚህ አፍሽን የምትከፍችው ከህይወታችን ውጪ እንዶ፣ በእግዚአብሔር እዚች ጋር አትቁ ያምሻል እንዴ? ለነገሩ ምን ታደርጊያለሽ፣ ጋሽ አሸብር ነው የልብ ልብ የሰጠሽ ማለት ነው። ቢያንስ እኮ ቤተሰብ በቃሽ ይበቃሻል፣ ተያትናገሪ እንኳ አላላትም እኮ ጭራሽ በሩታ ላይ ማለት ነው በሩታ ላይ ማለት ነው ስትናገር ምንድን ነው ሁልጊዜ ምንድን ነው አንቺ እንደዚህ ሀይል ቃል የምትናገር ለምንድን ነው ሆት ሆነሽ ምትመጪ ለምንድን ነው ምናምን ብሎ ጭራሽ ለሩታ ማለት ነው ረ ከዛም አልፎ ገፈተራት እኮ ቤተሰብ ወረወራት እኮ ወረወራት ማለት ነው ቢያንስ ውሽሚቱን አርፈሽ ተቀመጭ አይመለከትሽም እኔ እና እሷ እንነጋገራለን ሚስቴናት የልጄ እናትናት እንኳ ብሎ አላሳፈራትም ማለት ነው አላሳፈራትም ለነገሩ እንዴት ታዲያ እንደዚህ አፏን ከፍታ አትናገር ቤተሰብ እሱ እስካላስቆማት ድረስ ማለት ነው። ሲቀጥል አንተ ይዛሃት ጎትታት ለምን ትመጣለ? ጎትታት ለምንድን ነው የምትመጣው? ከእሷ ጋር እኮ መለያየትን አትፈልግም እኮ ሩታ የማትፈልገው ነገር፣ እንደማትፈልጋት ታውቃለህ። ለምን ጎትታት ሄድክ? ጭራሽ ምና እኔ ነኝ ይዣት የመጣሁት እሷ ለመምጣት ሳትፈልግ እኔ ነኝ ለምን ሩታ እንደማትፈልጋት ስላወቅ ከአንተ ጋር ስትሆን ሩታ እንደሚያናድድ ስላወቅ ሩታ ተናዳ አንተን እንድታወራ ስለፈለግክ ነው እሷን ጎትተ የመጣው። ለነገሩ እሷ ጎትተ ብትመጣም ሩታ ምንም አልመሰላትም። እንደውም ልክ ልኳን ነገረቻት ማለት ነው፣ እስከሚበቃት ድረስ ማለት ነው። ሩታ የኔ አንበሳ የኔ ነብር ማለት ነው። ልክ ልኳን፣ ኧረ በደንብ ፓርክ እሸልጫት። በረበ እግዚአብሔር እኔ እግዚአብሔርን፣ እዚህ ጋር መቆም የለብህም። ይህና ክል ራሱ ስለ ቆንክ ራሱ በጣም ነው እኔ የምትቀባጠረው ነገር መላላክን ትወጃለሽ። ስለዚህ እንዳይቆም እዛች ጋር ሄደሽ ወንበር አምጥተሽ አስቀምጅ። እንደ አፌ ቁርጥ ይበልልሽ፣ እውነት ሩታዬ እንደ በነካጅሽ በነካጅሽ የነማዘርንም ማዘርንም ልብስ የነፋዘርንም ፋዘርንም የቤቢዬ ሽንት ጨርቅ ነው። ለነገሩ ፓምበርስ ነው መሰለኝ። አረ፣ ልብሶቹንም ቢሆን ባሳጠብሻት ማለት ነው ባሳጠብሻት። መላላኩንማ ምን ይቀራታል? ይቺ ተላላኪ ወንድ ብርቁ ማለት ነው፣ ወንድ ብርቁ። አንቺማ ወንድ ጠሮብሻል። እውነቴን ነው ምልሽ፣ ወንድ ጠሮብሻል። ጭራሽ ደግሞ ዛሬ ብሽሽቅም ጀምራለች ማለት ነው። ትላንትና ውሰጁ ውሰጁ የሚል ዘፈን እንትን ብላ ነበረ። ምን ቢጤ ነው ደጅ አያስጠና ነው ያለችው? ሩታ ሩታ እኮ አታብሽ፣ ቁነት ነው ብላቸው እንዲህ። ሩታና ፅጌ ደስ ነው የሚሉኝ ማለት ነው። ሩታና ፅጌ በቃ ይችሉበታል። እና ምንድን ነው ድንባዣን ቢጤ ነው ደጅ ማያስጠናም ላለችው ዘፈን ዛሬ ደግሞ እሷ ምላሽ ሰጥቻት ማለት ነው። ምንም ከምኑ የማይገናኝ ማለት ነው። ምንም ከምኑ ማለት ነው። አትችበትም ደግሞ ሄርሜላ ማለት ነው። ምንም ችሎታ የለሽም። እንደዚህ የመበሻሸቅ ነገር ማለት ነው። እንዱ ምን አለበት በነካጃችሁ አይዲያ በሰጣችኋት አይዲያ በሰጣችኋት ማለት ነው። አሁን ዘፈኑ ሩታ ለዘፈነችው ዘፈን ምላሽ የሚሆን አይደለም የሚሆን አይደለም ማለት ነው። እና ፈልጓለሁ ተይልኝ አይደለም ተይዋ ተይዋ ነው የሚል ዘፈን የዘፈንሽው ማለት ነው። እና እሷ ለተወችው ነገር አንቺ ተይዋ ላልሽው ነገር ማለት ነው። አንቺም እኮ እንደማትፈልጊው አይነት ነው ለአብርሃም የመለስሽው መልስ ማለት ነው የመለሹ ዘፈን ማለት ነው። ምንም የማይገናኝ ማለት ነው። ቢያንስ እንኳ ሌላውን አይዲያ እንደሚሰጥሽ ሁሉ ዘፈን እስኪምረጡልኝ ብለሽ ወይ አሸብር ወይ ደግሞ ሩታይ ብትጠይቀቸው ብትጠይቀቸው ይሰጡሽ ነበር። አንቺ ብቅ ማለት ነው እንዶ ዘንድሮ እኮ በዚች ልጅ እኛ ወንጀል መግባታትን አልቀረም። ኧረ ገብተናል እናቴ ገብተናል። ልጅ ባለጌ ስድ ማለት ነው ስድ በቃ ይበቃሃል። እሷ መጨቃጨቅ ብቻ ነው የምታቀው። መጨቃጨቅ ከነጭቅጭቋ ጭቅጭቋ ማብራት ይወዳታል፣ ከነ ጭቅጭቋ ማለት ነው። አንቺ ጥናሻ ማለት ነው አንቺ እንኩሮ የሆንሽ ሴትዮ ማለት ነው። ሚስቱ ናት የልጁ እናት ናት ከነ ጭቅጭቁ የእሷ ጭቅጭቅ ለእሱ ፍቅር እንደሆነ አታቂም እንዴ? አንቺ ነሽ እኮ የእነሱ መጨቃጨቅ ዋና ምክንያቱ ወይም ዋና መንስኤዋ አንቺ ነሽ። ደግሞ ጭራሽ በሚሴጅም ያልሆነ ነገሮችን እየጻፈች እየላከችላት ነው ልጅቷ ማለት ነው። አንቺ በቆፈርሽ ጉድጓድ ነው አንቺ በምን ባረግሽው ነገር ነው ጠልፈሽ ትገቢ ጠልፎች ትወድቅ ያለች ነው ምናምን እያለቻት ነበረ ማለት ነው። ያ ማለት ከሌላ ሰዎችን ጋር በሚሴጅ እያገናኘቻት ነው ያለችው ማለት ነው። ተንከሲስ ማለት ነው፣ እቺ ተንከሴስ ኧረ አንቺ ውልቅ ብለሽ ውጪ፣ በባልና በሚስት ሕይወት ውልቅ ብለሽ ውጪ። ይታይ ይበቃሻል። ይህን አክል አረ፣ አሸብር አንተን በቃ። አረ በቃ ለነገሩ በቃ ብንል እራሱ ሊበቃቸው አይደለም። የእናንተስ የከፋ ነው። አድናቂዎቻቸው እንግዲህ ቻሉት፣ ቻሉት። እንግዲህ የሰሞኑ ወጪ ነው የሰሞኑ ወጪ ማለት ነው። ያው ቀጣይም ብዙ ወጪ ያለባቸው ገና፣ ክርስትና ይባላል፣ ይህ ክርስትና ልብስ ይባላል። ብዙ ወጪ ስላለባቸው እንግዲህ ይቀጥላል። በዚህ ነው የሚቀጥለው ማለት ነው ጦርነቱ ይቀጥላል። እኔ ግን ጦርነት የፈለገውን ድራማ ቢሆንም ማለት ነው ቤተሰብ የፈለገውም ድራማ ቢሆንም የሄርሜላና የአብሬሽ ጉዳይ ግን እኔ በጣም አስጠልቶኛል ማለት ነው። በቃ ምንም የሚያስተምር ነገር የለውም። በጣም የሚያናድድ ነገር ነው በቃ እያደረጉ ያሉት ማለት ነው። አሸብር አንዳንዴ የሚያስተምር ነገርን ቀላቅልበት አንተ። ሁልጊዜ ተጽዕኖ የምትፈጥረው አንተ በሩታ ላይ ነው። ሩታ የምትሰደብበት መንገድ ነው የምትፈልገው ማለት ነው። ያመጣቸውሃ ሴቶች በሙሉ ሩታን እንዲሰድቧት ነው የምትፈልገው ማለት ነው። ይ ለምን እንዲህ አንዳንዴ አይዲያህን ቀየር አድርግ እንጂ ለሚስትህም ክብር ይኑርም። እውነቴን ነው የምልህ ሁልጊዜ ሩታን የሚያሰድብ ሁልጊዜ ሩታን በኦዲንስ የሚሆን ባመጣሃቸው ውሽሞችንም የምትሰደብበት መንገድ ነው የምትፈልገው ማለት ነው። ለማንኛውም ሰላማችኋን ላብዛልኝ ባይ